በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን። ስንክሳር ስንክሳር ዘወርኀ ኅዳር አስር አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ስም ኅዳር አስር በዚች ቀን ቅዱሳት ንጹሐት መነኮሳያት ደናግል እናታቸው ሶፍያም በሰማዕትነት አረፉ። እሊህም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስና ምን ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ቀማትም በአንዱ የሚኖሩ ሆኑ። ቅድስት ሶፍያም በእነርሱ ላይ እመ ምኔት ሆነች። እሷም ጸጋና ዕውቀትን የተሞላች ናት። የቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስኪሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱ በአንድ ገዳም ውስጥ ሰባ ዓመት ያህል የኖሩ አሉ። ከውስጣቸውም ልጃገሮችም የሆኑ አሉ። ከሃዲ ንጉሥ ዑልያኖስም ከፋሪስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊዋጋው ወደ እርሱ እንደሚመጣ ሰምቷልና፣ አልፎ ሲሄድም በውስጡ እሊህ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያን ጊዜ ወደዚያ ገዳም ገብቶ ደናግሎችን እንዲገድሏቸው በገዳሙ ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እንዲያን ደናግል በሰይፍ ገደሏቸው፣ ገዳሙንም አጠፉ፣ የገዳሙን ገንዘብ ሁሉንም ዘረፉ። ከሐዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሂዶ በጦር ወጋውና በክፉ አሟሟት ሞቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳት ደናግል ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ደናግል ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በደሜጥሮስ ዘመን ስለ ጾም ሥርዓተ ቅዱሳን ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህ የአንድነት ጉባኤ የመሰበሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የአርባ ቀን ጾም መጾም ይጀምራሉ። እስከ ያካተተ 22 ቀንም ጾመው ጾሙን ይፈታሉ። ከዚህ በኋላ በመጋቢት በ23 የህመማትን ሰሞን መጾም ይጀምራሉ። በዚህም ወርቅ በሀያ ሰባት የስቅለቱን በዓል ያከብራሉ። በሀያ ዘጠኝም ክብሬ ግባውና የመድኃኒታችን ኢየሱስ ክርስቶስ ትንሣኤውን ሳይሆን በዓል ያከብሩ ነበር። ይህ ደሜጥሮስም በእስክንድሪያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን፣ እግዚአብሔር በመለኮታዊ ስጦታ ልቡን ብሩህ አድርጎለት የብሉይና የአዲስ መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። እርሳቸውን ብዙዎችን ተረጎመ። ከዚህ በኋላ በመንፈስ ቅዱስ ጥላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህ ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋትና በዓላቶቹ የሚታወቁበት የልህም የከበረች የአርባ ቀን ጾም፣ የሆሳይና ውደት፣ ስቅለቱ፣ ትንሣኤው፣ በአርባ ቀን እርገቱ፣ ከትንሣኤው በኋላ በአምሳኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት አባ ፊክጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋቢዮስ ላከ። እነርሱ ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፍቅጦርም በሮሜ ሀገሮች ሁሉ ያሉትን ኤጲስ ቆጶሳቶቹን አዋቂዎቹን፣ ብዙዎቹን ልቃውንትንም ሰበስቧቸው ይህንንም የዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት። በደስታም ተቀበሉት። አባስተው በመጽሐፍ ለሁሉ አገሮች ላኩት። እስከዚህችም ዕለት ጸንቶ ተስርቶ ነውር ከዚህም በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑ ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የጳውሎስና የሦስት ሰማዕታት መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፍያ ሰማዕት፣ የደናግለ ሮሜ ሰማዕታት፣ ቅዱስ ጳውሎስ ሰማዕት ቅዱስ ደሜጥሮስ ሊቅ፣ ጉባኤ ኤጲስቆጶሳት ወራይ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቃላዎስ ዘሀገረ ሚራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ፣ ወልደንፊዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጦኒዎስ፣ ቅዱስ ዕፀ መስቀል። ለእናንተ ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ሊበሱ የተሰወረ የልብ ሰው ይሁንላችሁ አንደኛ ጴጥሮስ ምዕራፍ ሶስት ከቁጥርም ሶስት ጌታ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕልና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ። አምን አቡነ ዘበሰማያት